ዛሬም እንግዲህ እንደተለመደው ይሄን ሁለት ሶስት ቀን በሳኡዲ አረቢያ የተፈጠረው ነገር ከኢትዮጵያኖች ጋር ዛሬም ያው አልተረጋጋም ማለት ነው። እሱም እንደሰማችሁት እንግዲህ ይህ ኢትዮጵያዊ ወንድማችን በትግረኛ ቋንቋ ያወራው ሰሞኑን እንግዲህ በሶሻል ሚዲያ በጣም ፎቶ እየተሰራጨ ነበር። የተሰራጨበትን ምክንያት ያው ከአሁን በፊት ቪዲዮ ሰርቻለሁኝ እና በሳውዲ አረቢያ ውስጥ በመካ አል ሙከረማ አንድ ኢትዮጵያዊ አንድ የሳውዲ ዜጋን ህይወት በማጥፋት ወንጀል የሰራ ኢትዮጵያዊ ነበረ እና ያንንም አስመልክቶ ይህኛው ወንድማችን እንግዲህ እንዳያችሁት ትግረኛ ቋንቋ ያወራው ወደ አማረኛ ሲተረጎምላችሁ፣ በነገራችሁ ላይ እኔ ትግረኛ አልችልም፣ ግን ትግረኛ የሚ ትግረኛና አማረኛ የሚችሉ ሰዎች እንደተረጎሙት የተናገረው ነገር እኔ ያለሁት የመን ነው፣ የመን ሱፐር ማርኬት ውስጥ ነው የሚሰራው እንግዲህና ማንንም አልገደልኩም፣ ሲጀመር ሳውዲም አይደለሁም የመን ነው ያለሁት፣ ግን ፎቶዬን አታሰራጩብኝ ምናምን እያለ በትግረኛ። አሁን ወደ ኢትዮጵያ ለሄር ነው እግዚአብሔር ይምን ያምን እያለ ነው አላኩልህ ያ ጀማዓት አልኸይር እንግዲህ እንደተረዳነው ከሆነ የልጁ ፎቶ ከማች ፎቶ እና ከገዳይ ፎቶ ጋር እየተቀናበረ አረቦች በጣም እያሰራጩት ነበረ። እና ልጁ ደግሞ እንግዲህ በጣም ደንግጧል፣ ያ ፎቶ እየተሰራጨ ስለሆነ። በነገራችን ላይ አንዳንዶች ተይዟል እያሉም የሚያለቀቅሷሉ። አንዳንዶች ደግሞ በየመን አቋርጦ በባህር ወደ ኢትዮጵያ ሊመለስ እንደሆነ ነው የተናገረው ልጁ። እና ወንጀሉ የተጠረጠረበት ምክንያት እንግዲህ ይህን ወንድማችን እንደምታዩት፣ ይህን የመናዊ ዜጋ ጥልቆ ይዞ እየቀለደ እያስፈራራው ነበረ፣ በቀልድ ማለት ነው ይህን እንም አስመልክቶ እንደምታዩት ኢትዮጵያኖች ገዳይ ናቸው ስለታማ ነገር ይይዛሉ ምናምን እያሉ በዚህ የተነሳ ነው እንግዲህ ይህን ነው እንድማችን እናመለው በአረብ ሀገር ያለ ህገ ወጥ ስደተኛ እየታፈሰ ያለው አንደኛ በዚህ ነው። ሁለተኛ ደግሞ ባለፈው መካ ውስጥ አረቡን በገደለው ልጅ ነው። በነገራችን ላይ አረቡን የገደለው ኢትዮጵያዊ አመናችሁም አላመናችሁም እስካሁን ድረስ አልተያዘም። ስላልተያዘ ደግሞ በጣም ሀገሪቱ እየታመሰች ነው። ይህንን ማመን አለባችሁ። መረራ እየመረራችሁ ዋጦት ማለት ነው። ልጁ አልተያዘም። በነገራችሁ ላይ ብዙ ሰው እኛም ብንሆን ተያዘ፣ በቁጥጥር ስር ዋለ ያለ ቪዲዮ ይሰራላ። አልተያዘም፣ ልጁ ጭራሽ አልተያዘም። እና ያንን አስመልክቶ እንግዲህ አረቦች ለኢትዮጵያ መንግስት መልእክት አስተላልፈዋል። ኢትዮጵያኖች፣ ሀበሻዎች ሰው ይገላሉ፣ ቁርጃል ይገላሉ፣ በነጻነት ይንቀሳቀሳሉ እያሉ መልእክታቸውን አስተላልፈዋል ማለት ነውና በጣም እየፈሩን ነው አረቦች። አረቦች በጣም እየፈሩን ነው። በነገራቸው ላይ ወንዶችም ሴቶችም እንደያችሁት የአረብ መጀመሪያ ላይ የሰማችሁት ቆርጥ አድርጌ ወደ እናንተም አመጣችኋለሁ እንግዲህ መዝረአው ላይ ከመካ ወጣ ያለ ወደዚያ አካባቢ ነው፣ ወደ ጧይፍ አካባቢ ማለት ነው የሚኖረው። እና እሱም ቪዲዮ ሰራ። ምን አለ? ስልክ የሚያወራ ሀበሻ አለ በዚህ አካባቢ እና እኔ ያየሁት ነው እሱ ግን አላየኝም አለ። እዚህ ኮሜንት ስር እንዳለ አረቦች ምን እንዳሉት ብታምኑም ባታምኑም፣ አላህ ከሀበሻ ተንኮል ይጠብቀን። አላህ ከሀበሻ ተንኮል ይጠብቅህ። አላህ ከነሱ ነፃ ያውጣን። በቃ ሱብሃናላ፣ ልክ የሸይጣን ያህል ሸይጣን ራሱ አይፈራም። በነገራችን ላይ እንደዚህ እንደዚህ ሸይጣን ራሱ አይፈራም የሚያደርጉት በቃ ስለኛ፣ ስለ ኢትዮጵያኖች፣ ስለኛ፣ ስለ ሀበሻዎች የሚገርም ነው። አላህ ከነሱ ተንኮል ይጠብቀን። እነሱ ሙጅሪም ሆነዋል። እነሱ ክፉ ናቸው። እነሱ ጨካይ ናቸው። እነሱ ሰው ይገላሉ። በ ይህንን አስተያየት ነው እየሰጡ ያሉት አረቦቹ። ለምን በጣም ከባድ ነው። በነገራችን ላይ ቤተሰብ ቀላል አድርጋቸው አታዉት አንዳንድ ሰዎች እንትን ፎቶ አትለጥፉ። ለምንድን ነው የገዛ ዜጋችሁ ቢያዝ ደስ ይላችኋል? ደስ አይለንም፣ ደስ አይለንም። ደንገራችሁ እውነቱን ስነግራችሁ ቢያዝ ደስ አይለንም። ግን ይህ ሰውዬ የሰው ነፍስ አጠፋ። እስካሁን ድረስ አልተያዘም። እስካሁን ድረስ እሱ በቁጥጥር ስር ቢውል ኖርማል ነበረ፣ ገብቷችኋል? ገዳዩ ከተያዘ። ነገር ግን አሁን ስላልተያዘ ከተማም ገጠርም እየታመሰ ነው ወገን። ሰው በቃ በየገጠሩ አሁን በየገጠሩ አሁን ፍሊሶች ምናምን፣ ሌላው ራሱ ማህበረሰብ ኗሪ ማህበረሰብ፣ በገጠር በግ የሚጠብቁትን ፍየል የሚጠብቁትን ከዛ ከልጁ ጋር የሚመሳሰሉ ከሆነ ፎቶ እያነሱ እየለቀቋቸው ነው። ፎቶ እያነሱ ሹፋ ዳረጃ አለ እያሉ የንተ ጋራ የገዳዩ ፎቶ ጋር እያቀናበሩ ይሄ ነው አይደለም ይሄና ይሄ ይመስላሉ እያሉ እየለቀቋቸው ነው። ምናልባትም እንግዲህ አይታወቅም፣ ልጁ ጋር የሚመሳሰል ሰው አንድ ንጹህ ድሃ ምስኪን በግ የሚነዳ ግበል የሚጠብቅ በበረሃ ከገዳዩ ጋር የሚመሳሰል ሊኖር ይችላል። ያ መልኩ የሚመሳሰል ሰው አረቦች አሳልፎ ከሰጡት አስቡት፣ ከባድ ነው። የሰው ልጅ እኮ ይመሳሰላል፣ ታውቃላችሁ። ብዙ ሰዎች አሉ አሁን በመልክ የሚመሳሰሉ ብዙ ሰዎች እና እንደዛ ድረስ እያደረጉ ነው እንደገና ደግሞ በቲክቶክ በዚህ ፎሎ እያደረጉ አረቦች ማለት ነው። እንዴት እኮ እንደሚቀልዱብን አይታችኋል። ፎሎ ያደርጉና ይጽፋሉ በውስጥ መስመር። አረበኛ ጻፍ፣ ለምን እኔ ያለሁት እዚህ ቦታ ነው፣ አንተ የት ነህ? ትብቃ ሸቁል፣ ስራ ትፈልጋለህ? እኔ እማል ፈልጋለሁ፣ መዝራ አለኝ ይሽትራሃለኝ እያሉ በውስጥ መስመር እየጻፉላቸው ነው ሀበሾቹን። ታውቃላችሁ፣ እንደዚህ አድርገው አጥምደው እንግዲህ ስንት ምስኪንና ስንት ንጹሃን ምን እንደሚያደርጓቸው አናውቅም። አላሁ አለም አላህ ይወቅ። ወገን እና ቤተሰብ አንዳንድ ጊዜ ቆመ ብላችሁ አትተሳት አስቡ። ስሪ ብቻ ስሪ ብቻ ነው የምታውቁት እናንተ ሲጀመር እና ብዙ ምስኪን ብዙ አሁን ይሄን መረጃ ያልደረሰው ሰው ሊኖር ይችላል። ይሄን መረጃ ያልደረሰው ሰው ይኖራል። በገጣ ታውቃላችሁ፣ ዩቲዩብ የማይጠቀም ቲክቶክ የማይጠቀም ምንም የማይጠቀም አሁን ይሄን ወንድም አለ አያውቅም። ለምን ምንም ነገር የሚጠቀመው ሶሻል ሚዲያ የለም ከዋስታብና ከኢሞ ውጭ። ገብቷችኋል የምላችሁ እና እንደዚህ አይነት መረጃ የማያውቁ ወንድሞቻችን በገጠር ላይ አሁን እየታፈሱ በሽጉጥ እየተመቱ ነው ያሉት፣ ወገን።